ሀኒ ጆሮ የፍቅር ጥያቄ አቀረበላት። ሀኒ በጣም ተቆጠች። በጥፊ መታችው። ጆሮ እንግዲህ በሀና ፍቅር በጣም ወጥመድ ውስጥ ገብቷል። ሀኒ እንግዲህ የምናሴም ጓደኛ ታወቋታል። ነገር ግን እንድታወቀ ደግሞ ወዷት አለ። ምናሴም በጣም መልካምና መልካም ልጅ ናት እያለ ጓደኛው በጣም እየተደነቀበት ነበር። ምናሴ ደግሞ ምስኪን ልጅ ናት፣ በጣም ጦር ልጅ ናት። እንዲሁም ደግሞ የምናሴ ጓደኛ ሰራተኛ ነኝ ብላ ስትለው እና ሊያምን አልቻለም። ለምንድን ነው ሰራተኛ ሆነችው? ሰራተኛ ሰራተኛ እኮ ምንም አይመስል እያል እየተከራከረ ነበር። ሰላምም እኛም ብለን ነበር እሷን ግዴታ ሰራተኛ ነኝ ብላ ስተ እኛም ተቀበልናት አለች። እንግዲህ ምናሴ ሀና በጣም የተማረች ልጅ ናት። ነገር ግን ህይወት አንዳንድ ጊዜ እንዲያደርጋል። ህይወት ኑሮ ትንሽ አሸንፏት ነው። አባቷ ስለታመመ አባቷን ለማሳከም ወደ አዲስ አበባ መጣ እኛ ጋር ስራ የገባችው ብሎ አስረዳዋል። ጓደኛ በጣም የምትገርም ልጅ ናት ብሎ በጣም እንዴት ተመቸችው እያደነቀ ተለያየሁ። ጆሮም እንግዲህ ደንግጦ ሀናን ታጠገቧ ሄደ። ሀና በጣም ተገርማለች። በንዴትም ጆሮን ተናግረዋለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድኔ የተከበራችሁ ድሬ ሰዎች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱላህ። ረቢል አለሚን በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩ ተወዳጇ ሀና እንግዲህ እንደቀጠለ ነው። ኖላዊ ድራማ በጣም አስተማሪና ደስ የሚል ድራማ ነው። እንግዲህ ቀጣይ ፓርት ዛሬ የጀመርነው ማለት ነው። ሀና እንግዲህ በጣም ከሰዎች ጋር የምትግባባና ስነ ምግባር ያላት ተወዳጅ ጠንካራና ትግስተኛ ልጅ ናት ማለት ነው። ሀና እንግዲህ ባለፈው ምዕራፍ እንግዲህ የምናሴ እናት ምናሴን እንድትጠብቅ ወይም ደግሞ ሕክምና እንድታደርግ ተጨማሪ ስራ ሰጣት። በጣም ደስ ብሏት አባቷን እንግዲህ ሄዳ ያልኩት ሁሉ ተሳክቷል ብላ አባቷን እያስደሰተች ነበር። ስራውን እንዳገኘች በተማረችበት ተናግራ አባቷን እያስደሰተች ነበር ማለት ነው። እንግዲህ ሀና ምናሴን እየተከታተለች ትገኛለች። ምናሴን እንግዲህ ከትምህርት ቤት ሲመጣ ተቀበለዋለች ማለት ነው። ስትቀበለው ጓደኛው የምናሴ ጓደኛ አጋጣሚ ያገኘችዋል፣ ይታወቃሉ ማለት ነው። ነገር ግን ያን ጊዜ ምንም አላላትም ነበር እና ለቤት ማታ ይጠሩታል እና ቤት ሲመጣ በጣም ነበር የተገረመው ማለት ነው። ሀናን ሲያት የምናሴ የአክስት ልጅሽ፣ ያጎት ልጅ ነሽ ልበል ሲላታይ፣ ምናችሁም አይደለም ሰራተኛ ና ስትለው ምን ማለት ነው? እየቀለሽ ነው? ሰራተኛ ማለት እያላት ነበር። አዎ ሰራተኛ ነኝ፣ እኔም በቅርብ ጊዜ ስለመጣሁ አላቅም። አንተም ደግሞ በቅርብ ጊዜ ስለሆነ የመጣሁት አዲስ እንበነው ሰራተኛ ነው ስትለው፣ ምን ሽልኮ ሰራተኛ አይመስልም እያለ ነበር። እናም ደሞ መልኳንና ውበቷን እያደነቀላት ነበር ማለት ነው። ከዛ እንደግባ ግን መናሲ ንራሱ በጣም እያስቸገረው ነበር። ሰው ሰው ቆንጅነት እየነገረው ነበር ማለት ነው። እንግዲህ ሀኒዬ ስራዋን ጨርሳ ምናሴ ደህና ደር ብላ ወደ ቤቷ ሄደች ማለት ነው። ራት እንግዲህ አቅራቢቱ ሰላም ናት። ሰላም እንግዲህ ምናሴና ጓደኛውን ኑ ራት ብሎ ሰርቻለሁ እያለች እነሱ ደግሞ ሙድ እያያዙባት ነበር። ተመቸው ሴት ሆንሽ፣ ተመቸው ምግብ ሰራሽ እያሉ ሙድ እየያዙባት እንግዲህ አቅርበው እየበሉ እያለ ሳላም ደግሞ የመናሴን ጓደኛ ትፈልገዋለች። ከዚያ በኋላ እንግዲህ ምግቡ በጣም የሚጣፍጥ ነው እያለ ሲያጋንንላት በጣም አሪፍ ምግብ ነው የዛሬው ምግብ እያለች ስትል ምን አሪፍ ቢሆን አንቺ አሰራሽው እያለ ነበር መናሴና ባልሰራውም አቀራርቢዋለሁ እያለች ነበር። አዎ ከምግቡ በላይ ማቀራረቡ በጣም ነው ደስ የሚለው እያለም ወደ ይያዝባን ነበር ከጓደኛው ጋርና፣ እንግዲህ ሀና ወደ ቤቱ ሄዳ አባቷን አሞት ነበር ማለት ነው። እንግዲህ ጆሮ ከአባቷ ጋር ታርቋል። ነገር ግን ደግሞ ሁለተኛ አባት ያጠገብ እንደደረስ ብለው ነበር። ያንም ይቅርታ አድርጋ እንግዲህ በመንገድ አይጣበቃ ይቅርታ አባቴን በጣም ተግዟል፣ አንተ ስለሌለህና ሄርታ ጠገቡ ያንተን ያባት ይንቀርብለት እንደዛ አላቅም ነበር፣ በአቅም አልናገርህም ነበር እና እሱ አንተን ስላጣ በጣም ተግዙ አለ እና ይቅርታ ደግሞ ስለተናገርኩ ነገር ብላ ይቅርታ አድርጋለት ነበር ማለት ነው። እንግዲህ ጆሮ በጣም እያዘነ ነበር። በዚህ ኑሮ ላይ ፍቅር ፍቅር መጨመሩ ምን ይሉት አልያ በጣም እየተጨናነቀ ነበር ማለት ነው። እንግዲህ ጆሮ በጣም የሚያሳዝን ልጅ ነው ገደፍ የሌለው በራሱ ተፍጨርጭሮ እና ትምህርቱንም ያልተማረ ልጅ ነው ማለት ነው። የራሱ የሆነ ህይወት የሌለው ልጅ ነው። እንግዲህ በዛ ደግሞ ሀናን ወደዋለ። ሀናን ደግሞ ፍቅር ሲይዘው በጣም ህይወት ጨልማበታለች ማለት ነው። እንግዲህ ሀና ምንገራይ ማታ ሰዓት ሲሸኛት ሁልጊዜም እንደዚህ እየተቀበልክ ብትሸኝ ደስ ይለኛል እያለችው ነበር ደግሞ እንደዚያ ስትለው በጣም ደስ አለው። አሸኝ ደስ ካለሽ እያለት ነበርና ሃኒ ብሎ አቆማት። የሆነ ነገር ለነገርሽ ፈልጌ ነበር አለት። ምንድነው ነው ተናገረሽ እያለችው ነበርና በጣም ፈራ። መናገር እኮ የሆነ ነገር መናገር ፈልጌ ተናገርሽ ምን ሆነ ነው ምንድን ነው የተቸገርከው? ብላ እሷ ደግሞ አጠደፈችው ማለት ነው። እኔ እኮ ይህ ነገር እንዴት እንደሚነገር እ ስለማላቅ ነው አለት። የምን ነገር ነው? ምን ሆነህ ነው ተናገር፣ አያለች እሷም እየጠደፈችው ግን፣ እንደምንም ብሎ ፍቅር ነው ከአንቺ ፍቅር ይዞኛል፣ በፈረጠለት ያን ጊዜ ግን ፍቅር፣ የምን ፍቅር? በጣም በስሜት የሆነ በጥፊ ነበር የመታችው ማለት ነው። ከዚያ በኋላ እንግዲህ ሀና ምን ሆነሽ ነው እያለ ሲላት መጀመሪያ ፍቅር ላይ ተመንጠብጠብ፣ ራስህን እስ ዘወር በለው አንተ መጀመሪያ ሰው ሁን አለችው። እንዴት የሰው አይደለም እንዴት ሰው ሰው አይደለሁም ሰው እኮ ነው እያለ ነበር ሰላም እንግዲህ የምናሴ ጓደኛ ሃናን መወደዱና ሃናን መሳፈጡ አልወደደችም እሷ ለራሷ ትፈልገዋለች ማለት ነው እንደውም ደግሞ ሰርታ ምግብ ስታቀብላቸው የምናሴ የምናሴ ጓደኛ ሃናን እስኪ ላጉርስ የሰራሽውን ቅመሹ እያለ ሲላት አይ ሃኒዬ አትወድም ጉርሽ አትወድም እያለች ነበርና ልምድ የማትወደው ሲል እሱ ደግሞ አይ ስራ አለኝ እኛ ጋር ምናት ገኝ እያለ ምናሴም ሲላት አይ ስራ አለኝ እኔ አሁን አልበላም ብላ ሄደች። ማለት ነው እዛ እንድትቀርብ አትፈልግም ሰላም ማለት ነው። እያጥፋፋች እንግዲህ በሀናን ደግሞ የምናሴ ጓደኛ አሁን በማግስቱ ይዞ መልካም እንደሆነች እና ውብ እንደሆነች የነግራተማን ነው ያን ጊዜ ይች ሰላም ተሰማችኋለሁ የምታያችኋለሁ ማለት ነው። በስተመጨረሻ እንግዲህ ሀና ወደ ቤቷ ስትሄድ ምናሴና ጓደኛው ሲሸኘው እንግዲህ ስለ ሀና ሀና፣ እኔ በጣም ነው የተመቸችኝ ሰራተኛችሁ እያለው ነበር። አንተ ደግሞ እሷ ምስኪን ልጅ ናት እያለው ነበር። ቆይ ትናንትና ጀምረ ምስኪን ምስኪን ትላለች፣ ምን ማለት ነው? ምንድን የተለየ ነገር አለ? ምስኪን ምንድን ነው? እያለ ሲለው ሀና በጣም የተማረችና መልካም ሰው ናት። ትንሽ ህይወት እንዲያጋጥማት ና አባቷን እንድታመባት ለከፍተኛ ደግሞ ስራ ሳይሆን እኔን የምትከባከበው እሷ ናት። ስለዚህ ካሁን አባቷን ለማሳከም ስራው አሁን ደግሞ እናቴ ሁለተኛ ስራ እንግዲህ፣ ሰላም ሀና ጠርታ እንግዲህ ምንድን ነበር ጧት ስታወር የሰማሁት? የምናሴ ጓደኛ ምንድን ነበር የሚዋራሽ? እያለች እያጨናነቀች ነበር። ከዚያ በኋላ እንግዲህ ኧረ ምንም አላወራንም እያለች ስትላት፣ አይ እንዲያትዋሽኝ እንዲያትዋሽኝ እኔ እኮ ሰምቻችኋለሁ እያለች እያጨናነቀች ነበር። ከሰማሽማ ያው እንደ ሰማሽ ነው ስትላት፣ ከዚያ በኋላ እንግዲህ አንቺ አሁን ላይ የምትፈልጊው ገንዘብና ገንዘብ ነው፣ አባትሽን ማሳከብ ነው እያለች አለቻት። ስለዚህ እኔ እኮ ዘመድ ከሆነ እንዳይቀየም ብዬ ነው እንጂ እኔ አጠገብ እንዳይደርስ አደርገዋለሁ አለቻታል። ነው አዎ፣ ጎበዝ እንደዛ ማድረግ ያለብሽ ዛሬ እንጂ ፍቅር ወይም ሌላ ነገር ሳይሆን ገንዘብና ገንዘብ የሚያስፈልግሽ አባሽን ማሳከብ ነው። ለሁሉም ሌላው ነገር ትደርሽበታለሽ፣ አለች ለመክሮ። አመሰግናለሁ አለቻት። እንግዲህ ሰላም የእሷን ሀና ጋር መተዋወቁ ሀና እንግዲህ በጣም መልካም ልጅ ከሁሉ ጋር ተወዳጅ የሆነች ትግስተኛና ጠንካራ ልጅ ናት። ከሷ ብዙ ነገር እንማራለን። ትግስቷ ተጠንክርና ተስፋ አለመቁረጧ ከሰው ጋር ያላት ቀረቤታ የሰው መወደዷ፣ አንድ ሰው ሁን ዝም ብሎ አይወደድም። አንድ በጸበውም በመልኩም ቢሆን ግን፣ ከጥንካሬዋ ከሁሉ ከትህትና ምክንያቱም ከሷ ብዙ ነገር እንማራለን። ሰላም እንኳን እንደዛ እያመናጨቀቻት እየሰደበቻት፣ እሷ ግን እሺ እያለች በመጥፎም በኸይር እየመለሰችላት እያዞረች በኸይር ነው የምታይባ አማኑ፣ ስለዚህ ከእሷ ብዙ ነገር እንማራለን። በእውነት ሰዎች መጥፎ ነገር ሲያስቡብን እኛ ደግሞ በመልካም ማዞር አለብን። ምክንያቱም አንድ ካላጋ ኸይር ሰራን፣ ሁለተኛ ደግሞ እነሱ መጥፎ ነው ብለን እኛ መጥፎ መሆን የለብንም። ትዕግስቱም፣ እንዲሁም ደግሞ ሰዎች በራሳቸው ስሜት ብዙ ነገር እኛ ሲሉን፣ እኛ ደግሞ ተረጋግተን እነሱን ማብረግ እንጂ እነሱን በመጥፎ ሲመጡ በመጥፎ ማለት የለብንም። ብቻ ሃና ትዕግስትና ጥንካሬ ጀርባ በጣም ሃና ሕይወት ብዙ ነገር እንማራለን። በጣም ተጋራና ውብ ሴት እንደምትባለው በሁሉ ነገር በጣም ጎበዝ ልጅ ናት። ጆሮ እንግዲህ ፍቅር ጥያቄ ያቀርብላታል። እንግዲህ ቀጣዩን እንጠብቃለን ማለት ነው። ወደ ቤተሰቦቼ ሰብስክራይብ ላይክ እያደረጋችሁ ቤተሰብ እንሆን በያለችበት